ትላንትና ከተደረጉ ጨዋታዎች መካከል በተለይ በወቅታዊ የቡድኖቹ እንቅስቃሴ እንደዚሁም ደግሞ ባላቸው የተጫዋች ጥራት ከፍ ያለ ግምት ተሰጥቶት የነበረው እና በኤምሬስ የተደረገው የአርሰናልና አትሌቲኮ ማድሪድ ጨዋታ በአርሰናል አራት ለባዶ አሸናፊነት ተጠናቋል። ቅድም መግቢያ ላይ እንደተናገርኩት የመጀመሪያውን አርባ አምስት የተመለከተ ተመልካች ብዙ ግብ ላይ ቆጠርበት እንደሚችል ይገምታል ብዬ አስባለሁ ይህንን ጨዋታ ምክንያቱም ሁለቱም በተለይ ግብ ክልላቸውን አብዝቶ በመከላከል ትናንትና የመጀመሪያው 45 ላይ ጥሩ ነበሩ ማለት ይቻላል። አትሌቲኮ ማድሪዶችም በተለይ የመጀመሪያው 15 ደቂቃ ላይ አርሰናል በጨዋታውን በማፍጠን የግብ ድሎችን ለመፍጠር ሲሞክር ነበር እና ያንን ሁነት በ መከላከልና በማስቆም አትሌቲኮ ማሪዶች የመጀመሪያው 45 ላይ ጥሩ ነበሩ ማለት ይቻላል። እንግዲህ ኳስን መቆጣጠርና ጨዋታን መቆጣጠር ሁለቱ ሁሌም የተለያዩ እንደሆነ ይሰማኛል እና በዚህም የአርሰናል የኳስ ቁጥጥር ከፍ ያለ ቢሆን እንኳን የአትሌቲኮ ማሪድ ጨዋታን የመቆጣጠር ሂደት ጥሩ እንደነበረ በጨዋታ እንቅስቃሴ ተመልክተናል። ሁለተኛው 45 በተለይ ከ56ኛው ደቂቃ በኋላ ሁሉም ነገር ለአርሰናል ያደላ ነበር ማለት ይቻላል። ሃምሳ ሰባተኛው ደቂቃ ላይ ጋብሪኤል ማጋሌሽ ዴክላን ራይስ ከቆመ ኳስ ያሸማውን ኳስ ነው እንግዲህ ወደ ግብነት በጭንቅላት ገይቶ አስቆጥሮ ከዛ በኋላ ግቦች የተቆጠሩት ጋብሪኤል ማርቲኔሊ ከሊውስ ስኬሊ የተሰጠውን ኳስ በአስደናቂ አጨራረስ 64ተኛው ደቂቃ ላይ አስቆጥሮ ሁለት ለባዶ አርሰናል መምራት ጀመረ። ከዛ ቀጥሎ እንግዲህ ቪክቶር ዮኬሬሽ ነው በሶስት ደቂቃ ልዩነት ሁለት ግቦችን አስቆጥሮ 67ተኛው ና ሰባኛው ደቂቃ ላይ አርሰናል ይህንን ጨዋታ አራት ለባዶ በሆኑ ውጤት እንዲያሸንፍ ያገዘው። በጨዋታው እንግዲህ በአጠቃላይ ኳስ ቁጥጥር አርሰናል የተሻለ ነበር ብሎ ማንሳት ይቻላል። ምክንያቱም ቁጥሮች እንደሚያሳዩን ከሆነ 53 በመቶ የኳስ ቁጥጥር ብልጫ ነበረው። ከዛ ባለፍ ግን የግብ ዕድሎችን በመፍጠር እንደዚሁም ደግሞ ያለቀላቸውን አጋጣሚዎችን በማግኘት እና በመፍጠር አርሰናል የተሻለ እንደነበር በምሽቱ ጨዋታ ተመልክተናል። ለምሳሌ በጨዋታው አርሰናል 17 ሙከራዎችን አድርጓል። ከነዛ ውስጥ ስምንቱ ኢላማቸውን የጠበቁ ሙከራዎች ነበሩ። ቀደም ሲል እንዳነሳውት እንግዲህ ከስምንቱ ደግሞ አራቱ ወደ ግብነት የተቀየሩ ሆነዋል እና የአርሰናል የቆመ ኳሶች አጠቃቀም አሁንም እንግዲህ በአስደናቂነቱ ቀጥሏል። ትላንትና ከጨዋቷ በኋላ እንደውም የአትሌቲኮ ማድሪድ አሰልጣኝ ዲያጎ ሲሞኒ በሁሉም መመዘኛዎች ጥሩ የነበረው ቡድን አሸንፎናል የሚል ሀሳባቸውን አንስተዋል። ቀደም ብሎ በርካቶች እንግዲህ በቆመ ኳስ አጠቃቀም አርሰናልን ያው ተጋጣሚዎች የተቻሉ ግን ደግሞ አጠቃቀሙ ላይ በደንብ የተሻለ ቡድን እንደሆነ የሚያምኑ የእግር ኳስ ተንታኞች ደግሞ አርሰናል አሁንም ቆመ ኳስ አጠቃቀሙ ረጅም ርቀት ሊያስጉዞ የሚችል ውጤት ያገኛል ብለው ሀሳብ ያነሳሉ። ትላንትና ግን ዲያጎ ሲሞኔ ከጨዋታ በኋላ አርሰናል በቆመ ኳስ ብቻ ሳይሆን አጠቃቀማቸው፣ በተለይም ደግሞ ሳጥን ውስጥ ምላሽ የሚሰጡበት መንገድ አስደናቂ ነበር የሚል ሀሳብ አንስተዋል። ቀደም ሲል እንዳነሳት እንግዲህ የግብ ሙከራ ላይ ምናልባት አትሌቲኮ ማድሪድ አንድ ኢላማውን የጠበቀ ሙከራ ብቻ ነው ያደረጉት እና በጨዋታ እንቅስቃሴ አርሰናል በማጥቃቱ ብቻ ሳይሆን መከላከሉም በጣም የተዋጣለት እንደነበር በትላንት ምሽቱ ጨዋታ ተመልክተናል። ትላንትና ሚካኤል አርቴታ ከወትሮ አሰላለፍ የተወሰኑ ጨዋታዎች የተጫዋቾች ለውጥ ነበሩ። ለምሳሌ ሉዊስ ስኬሊ ከረጅም ጊዜ በኋላ በዚህ ውድድር አመት ብዙም አልተመለከት ነው። በተለይ በቋሚ አሰላለፍ የመጀመሪያ ጨዋታዎችን ለመጀመር ብዙ አጋጣሚዎች አልነበሩትም። ትላንትና ግን ጨዋታውን በቋሚነት ጀምሮ በጣም አስደናቂ እንቅስቃሴ አድርጓል። ጋብሪኤል ማርቲኔሊ ያስቆጠራትን የ ስልሳ አራተኛ ደቂቃ ግብም እንደዚሁ በግሩም ሁኔታ አመቻችቶ ያቀበለ የተጫዋች ነበር። ደፋር ነው ብዙ ጊዜ ወደ ሳጥን ውስጥ ኳሶችን ይዞ የሚገፋበት መንገድ የተከላካይ ስፍራ ተጫዋች አያስመስለውም። በእርግጥ ኢንቨርት እያደረገ ሲጫወስ በጣም ጥሩ ተጫዋች እንደሆነ ስንመለከት ነበር። ባለፈው ዓመት ቶማስ ፓርቴ ወደፊት እንዲጠጋ የሚያደርገው ይሄ ተጫዋች እንደነበር ይታወሳል። ምክንያቱም ቶማስ ፓርቴ ጥሎት የሚሄደውን ቦታ እሱ ወደ መሀል የተከላካይ ምንድነው ይሄ መልሶ ማጥቃት ወደ ፉልባክ ላይ የሚሰለፍ ተጫዋች እንደሆነ ይታወቃል ግን ኢንቨርት በማድረግ ወደ መሀል በመግባት የበለጠ የመሀል ክፍሉን ሲያግዝ የሚታይ ተጫዋች ነው። ትላንትናም ያንን በማድረግ ለማርቲን ዙቢሜንዲ የበለጠ ነጻነት እየሰጠው፣ እንደዚሁም ዴክላን ራይስ ከሳጥን ሳጥን እየተሯሯጠ እንዲጫወት የበለጠ ነጻነትን የፈጠረ ተጫዋች ነበር። በካላፊዮሪ ተቀይሮ የገባ ተጫዋች ነው ትላንትና። ምክንያቱም በዚህ ቦታ ላይ በዚህ ውድድር አመት በተለይ የበለጠውን ካላፊዮሪ እንደሚሰለፍ ይታወቃል ግን ትላንትና ማይስሊስ ስኬሊ ነበር በቋሚነት ጨዋታውን የጀምረው እና በጣም አስደናቂ የሆነ የጨዋታ እንቅስቃሴ አሳይቷል። ቪክቶሪ ኬሌሽ ትላንትና ሁለት ግቦችን አስቆጥሯል እና ከሰባት ጨዋታዎች በኋላ ነው ትላንትና ሁለት ግብ ያስቆጠረው፣ ማለትም ወደ ግብ አስቆጣሪነት የተመለሰው በዚህ የውድድር አመት አስራ ሁለት ጨዋታዎችን በ ተቋሚነት ማለትም በሙሉ ዘጠና ደቂቃ መጫወት ችሏል። ቪክቶር ኬሬሽ ይሄ ደግሞ የካይ ሀቨርት አለመኖር ነጻነት እንዲያገኝ አድርጎታል ብሎ ማንሳት ይቻላል። በዚህ ቦታ ላይ ግን ግብ እንዳያስቆጥር ብዙ ጊዜ አርሰናል የጨዋታ መንገድ ትክክል አልነበረም ወይም ደግሞ ትክክል አይደለም ብለው የሚያነሱ ሰዎች አሉ። ግን ግብ ባያስቆጥርም ለቡድኑ አሸናፊነት የበኩሉን አስተዋጽዖ እያደረገ ነው ብለው የቡድን አጋሮቹ እንደዚሁም ደግሞ ሚካኤል አርቴታ ሲከራከሩለት እንሰማለን። ትላንትና በተለይ መጀመሪያ ግብ ሲያስቆጥር ሁሉም የአርሰናል ተጫዋቾች ለሱ ደስታቸውን ሲገልጹ እንደነበር ተመልክተናል፣ እና ግብ እንዲያስቆጥር ይፈልጉ እንደነበር ያየንበት እንቅስቃሴም ነበር። ሁለት ግቦችና በሶስት ደቂቃ ልዩነት አስቆጥሮ አርሰናል የበለጠ የግብ መጠኑን ወደ አራት ከፍ አድርጎ እንዲያሸንፍ አግዟል። ጋብርኤል ማርቲኔሊ ትላንትና በጨዋታው በቋሚነት ጀምሮ ነበር እና ሙሉ የጨዋታውንም እንደዚሁ ጨርሶ የወጣበትን ተመልክተናል። እና በጣም አስደናቂ እንቅስቃሴ ነበር ሲያደርግ የነበረው። በዚህ ቦታ ላይ አሁን በተለይ አርሰናል አቃይሮ የሚጠቀማቸው ተጫዋቾች ውጤታማ እያደረጉት እንዳለ ይሰማኛል። ባለፈው አርሰናል በተቸገረበት የፉልሃም ጨዋታ በዚህ ቦታ ላይ የተሰለፈው የነበረው ትሮሳርድ ነበር እና ግብ አስቆጠሮ አርሰናል አሸናፊ እንዲሆን አግዟል። ትላንትና በተቀያሪ ወንበር ላይ ተቀምጦ ነበር። በዚህ ቦታ ላይ በቋሚነት የጀመረው ደግሞ ቀደም ሲል እንዳነሳት ጋብርኤል ማርቲኔሊ ነበር እና ሁለተኛውን አርሰናል አሸናፊነት አግዛ የነበረችው ሌላ ግብ ያስቆጠረ ተጫዋች ነው እና በዚህ ቦታ ሚኬል አርቴታ የበለጠ ሁለቱም ተጫዋቾች እየተሻሻሉ የመጡ እና ጥራታቸው ከፍ እያለ የሚገኝ እና ደግሞ በየጨዋታው ግብ የሚያስቆጥሩ ግብ ባያስቆጥሩ እንኳ ቡድናቸው እንዲያሸንፍ የበለጠ የሚያግዙ ተጫዋቾች ሆነው እየተመለከትን ነው የምንገኘው። ሚካኤል አርቴታ ከጨዋታው በኋላ በተጫዋቾች እንቅስቃሴ ኮርቻአለሁ እና ደግሞ ከባድ ጨዋታ ነበር፣ ይህንን ጨዋታ ማሸነፍ እንዲሁ በቀላሉ የሚገኝ አጋጣሚ አይደለም የሚል ሀሳብ አንስቷል። በስታዲዮ ሴራሚካ ማንቸስተር ሲቲ ከቪያሪያል ያደረጉት ጨዋታ በማንቸስተር ሲቲ ሁለት ለባዶ አሸናፊነት ተጠናቋል። ሃላንድና ቤርናርዶ ሲልቫ 17ኛውና 40ኛው ደቂቃ ላይ ግቦችን አስቆጥረዋል። ማንቸስተር ሲቲ ጨዋታውን ተቆጣጥሮ ግብም በማስቆጠር እንደዚሁ የግብ እድሎችን በመፍጠር ማንቸስተር ሲቲ በትላንቱ ምሽቱ ጨዋታ የተሻለው ቡድን እንደነበር አይተናል። ባለፈው ቅዳሜ ቪያሪያል በላሊጋ የጽንኛ ሳምንት በሜዳው እንደዚሁ ከሪያል ቤትስ ጋር ሁለት ለሁለት በሆናቸው ውጤት እንደተለያየ እናስታውሳለን። አሁንም በቻምፒንስ ሊጉ እንደዚሁ ነጥብ የጣለበት ና የተሸነፈበት ጨዋታ ሆኗል። በጨዋታው ቀደም ሲል እንዳነሳሁት ማንቸስተር ሲቲ በሁሉም መመዘኛዎች የተሻለው ክለብ እንደነበር ተመልክተናል። ሃላንድ ግብ አስቆጥሯል። እንደነገርኳችሁ ኳችሁ እና ትላንትና ያስቆጠረው ግብ በ50 የቻምፒንስ ሊግ ጨዋታ ሃምሳ ሁለተኛ ግቡ ሆኖ ተመዝግቧል። በጣም አስደናቂ ቁጥር ነው እና የ ማንቸስተር ሲቲ ረጅም ርቀት እንዲጓዝ ይሄ ተጫዋች ዘንድሮም በቻምፒዮንስ ሊግ ጥሩ ጊዜን እያሳለፈ ና ጥሩ እገዛን እያደረገ ይገኛል ለማንቸስተር ሲቲ። ባርሴሎና በሜዳው ኦሎምፒያኮስን ገጥሞ ነበር። ስድስት ለአንድ በሆነ ውጤት አሸንፏል። አራቱ ግቦች የተቆጠሩት በሁለተኛው አርባ አምስት ነው። ፌርሚን ሎፔዝ ሶስት ግቦችን አስቆጥሯል። የራፊኒ አለመኖር የተጫዋች የበለጠ በነጻነት እንዲጫወት እና ደግሞ ሰፊ የጨዋታ ጊዜ እንዲያገኝ እያደረገ ያለ ይመስለኛል። በትላንትናው ጨዋታ ላይ ቡርኑ ባርሴሎና ሰፊ የግብ ልዩነት እንዲፈጠር ካደረጉ ተጫዋች መካከል አንደኛው ፌርሚን ሎፔዝ ነው። ላሚን ያማል ግብ አስቆጥሯል፣ በፍጹም ቅጣት ምት ከዛ ውጪ ቁልፍ ተጫዋች እየሆነ የመጣ የሚመስለው ማርከስ ራሽፎርድ ሁለት ግቦችን አስቆጥሯል። ሰባአራተኛው ና ኛው ደቂቃ ላይ በአምስት ደቂቃ ልዩነት ሁለቹ ግቦችን አስቆጥሮ የበለጠ ቡድኑ በሰፊ የግልዩነት እንዲያሸንፍ አግዟል። ኦሎምፒያኮስን ከሽንፈት ያላደነች ብቸኛ ግብ ኤልካቢ ነው 53ኛው ደቂቃ ላይ ያስቆጠረው በፍጹም ቅጣት ምት በጨዋታው ሳንቲያጎ ሄሄዝ በቀይ ካርድ ከሜዳው ወጥቷል 57ኛው ደቂቃ ላይ እነዚህ ተጫዋች በቀይ ካርድ መውጣትም በተለይ በ ጨዋታ ብልጫ እንዲወሰድባቸው ብዙ ግቦች እንዲቆጠሩባቸው ያደረገ ይመስለኛል። ኦሎምፒያ ኮሶችን በመጀመሪያው የጨዋታ እንቅስቃሴ እንግዲህ ጥሩ እንቅስቃሴ ማድረግ ችሎ ነበር፣ ግን በሁለተኛው አርባ አምስት ፍጹም የበላይነት ተወስዶባቸዋል። በባርሴሎና ቀደም ሲል እንዳነሳት በሃምሳ ሰባተኛው ደቂቃ ላይ የበለጠ ደግሞ የሳንቲያጎ ሄዝ በቀይ ካርድ መውጣት አጉሏቸዋል ብሎ ማንሳት ይቻላል። ባርሴሎና ኳስን በመቆጣጠር ጨዋታን በመቆጣጠር እንደዚሁ የግብ ዕድሎችን በመፍጠር የተሻለው ክለብ እንደነበር በትላንት ምሽቱ አሳይቷል። ራሽፎርድ በሶስት የቻምፒዮንስ ሊግ ጨዋታ ትናንትና አራተኛ ግቡን ነው ያስቆጠረው በባርሴሎና በዚህ አመት፣ እንግዲህ በተለይ በ የአጥቂ መስመር ተጫዋች ሆኖ ሲሰለፍ ማለትም የዘጠኝ ቁጥር ቦታ ላይ ሲሰለፍ ምቾት ተሰምቶት እየተጫወተ እንዳለ እየተመለከተ ነው የምንገኘው። ይሄ ደግሞ የሌቫንዶስኪ አለመኖር በጉዳት ምክንያት እንግዲህ እሱ አለመኖሩን ተከትሎ በዚህ ጨዋታ ላይ በቋሚነት እንዲሰለፍ እየሆነ ነው የሚገኘው እና ሃንስ ፊሊክን ከጨዋታ በኋላ ስለ ራሽፎርድ አስተያየታቸውን ሰጥተው ነበር። ግሩም ተጫዋች ነው፣ እያንዳንዱ እንቅስቃሴው በጣም ያስደነቅ ነው የሚል ሀሳብ አንስተዋል። በአጠቃላይ በባርሴሎና በዚህ ዓመት 11 የግብ ተሳትፎ አለው። በተሰለፈባቸው ጨዋታዎች አምስት ግቦች አስቆጥሮ ስድስት ግብ የሆኑ ኳሶችን አመቻችቶ አቀብሏል ለቡድን አጋሮቹ። ሌቨርጉሰን ሰፊ ብዙ ግቦች ተቆጥረውበት ተሸንፏል። በፒኤስጂ ሰባት ለሁለት በሆነ ውጤት ነው በጨዋታው የተሸነፈው። ሌቨርጉሰን በሜዳው ሮቤርቶ አንድሬጅ ሰላሳ ሶስተኛው ደቂቃ ላይ በቀይ ካርድ መውጣቱ ብዙ ነገር እንዳሳጣቸው ይሰማኛል። ብዙ ግቦች ተቆጥሮባቸው ተሸንፈዋል። እንግዲህ ዊሊያም ፓቾ ሰባተኛው ደቂቃ ላይ ግብ አስቆጥሯል። ዴዝሬዴ አርባ አንደኛውና እንደዚሁም ደግሞ የመጀመሪያው አርባ አምስት መደበኛው ጨዋታ ክፍለ ጊዜ ተጠናቆ በተጨማሪ ደቂቃ ሌላ ሁለተኛ ግብ አክሏል ዱዬ። ከዛ ውጭ ክቫቺ ክቫራስኬሊያ አርባ አራተኛው ደቂቃ ላይ ግብ አስቆጥሯል። ኑኔሜንደሽ አምሳኛው ደቂቃ ላይ፣ ኦስማን ዴምቤሌ ስልሳ ስድስተኛው ደቂቃ ላይ ና ቪታኒያ ቪቲኒያ የመጨረሻው ደቂቃ ላይ በዘጠናኛው ደቂቃ ግብ አስቆጥሮ ጨዋታውን ሰባት ለሁለት በሆነ ውጤት ፒኤስጂ አሸናፊነት እንዲጠናቀቅ ሆኗል። አሌክስ ጋርሲያ ሰላሳ ስምንተኛው ደቂቃ ላይ በፍጹም ቅጣት ምት እንደዚሁ ሀምሳ አራተኛው ደቂቃ ላይ በጨዋታ ለሌቨርኩሰን ግቦችን ያስቆጠረ ተጫዋች ነው። ትላንትና በፒኤስጂ በኩል ሀያ ሁለት የግብ ሙከራዎች ነበሩ የተደረጉት እና በጨዋታውም ከፍ ያለ ብልጫ የነበረው ክለብ ነው ፒኤስጂ። በእርግጥ ቀደም ሲል እንዳነሳሁት ሮቤርት አንድሬች በ 33ኛው ደቂቃ በቀይ ካርድ መውጣቱ ብዙ እንዳጎደላቸው ይሰማኛል። ግን ትላንት በጣም ግሩም የነበረው ካገኟቸው 22ቱ ያለቀላቸው የግብድሎችን በመፍጠር ስምንት ያለቀላቸው የግብድሎች ነበር የፈጠሩት እና ሰባቱ ወደ ግብነት ተቀይረዋል ማለት ነው ምናልባት በመቶኛ ካሰላ ነው ከ95 በመቶ በላይ ጥሩ አፈጻጸም ና ምላሽ ነበራቸው ማለት ነው። ሳጥን ውስጥ ያገኟቸውን አጋጣሚዎች በመጠቀም የፒኤስጂ ተጫዋቾች ስል እንደነበሩ በጨዋታው አሳይተዋል። እንግዲህ የጨዋታ እንቅስቃሴ ፍጹም ብልጫ ነበረው ፒኤስጂ። ከዛ ውጪ የኒውካስል ና ቤኔፍካም ጨዋታ እንደዚሁ ትናንትና ከተደረጉ ጨዋታዎች መካከል ነበር ይሄ ጨዋታ። በኒውካስል ሶስት ለባዶ አሸናፊነት ተጠናቋል። በኒውካስል ሜዳ ሴንት ጄምስ ፓርክ ነበር የተደረገው። አንቶኒ ጎርደን 32ኛው ደቂቃ ላይ፣ ሃርቪ ባርነስ ሰባኛውና 83ኛው ደቂቃ ላይ የኒውካስል ዩናይትድን የማሸነፊያ ግቦች አስቆጥረዋል። አስር ያለቀላቸው የግብ ድሎችን ነበር ትናንትና የፈጠሩት ኒውካስል ዩናይትዶች እና በጨዋታው ሶስቱን ወደ ግብነት ቀይረዋል፣ ካለቀላቸው አስር የግብ አጋጣሚዎች። ቤኔፊካዎች እንግዲህ ደካማ ነበሩ በትላንትናው ጨዋታ። አሁንም እንግዲህ ጆዜ ሞሪኖ በአውሮፓ ቻምፒንስ ሊግ ድል አልቀናቸውም ቤኔፊካን ከተረከቡ በኋላ ባለፈው ሳምንት በቼልሲ በስታንፎርድ ብሪጅ እንደተሸነፉ እናስታውሳለን። ትላንትና በእንግሊዝ በሌላኛው ስቴዲየም በሴንት ጄምስ ፓርክ በኒካስል ሁለት ማነው ሶስት ለማዶ በሆኑ ውጤት ተሸንፈዋል ኒካስል ዩናይትድ ተከታታይ ሁለተኛ ድሉን አሳክቷል እና በስድስት ነጥብም ደረጃውን ወደ ሰባተኛ ከፍ ያደረገበት ሆኗል።